አንቺ ውሻ ልክስክስ እንዴት ብትልቂ ነው በአንድ ጊዜ በዛ ወጣት የቀየርሽ ንገሪ ግን እስኪ ንገሪ ንገሪ ይይዛለሁ ንገሪ እንዴ ምንድን ነው ሰላም? ምንድን ነው የሆንሽው? ደህና ነኝ፣ ምንም አልሆንኩም። ምን ተፈጥሮ ነው ንገሪኝ። ምንም አልተፈጠረም። ይቅርታ ግን ቀሰቀስኩ አደል? እንዳትተኛ አደረኩ። ይቅርታ በጣም ወንድሜ ፕሊስ። አንቺ እንደዚህ እየሆንሽ እኔ ስለ እንቅልፍ ማስብ ይመስልሻል? ንገሪኝ፣ ምን ሆነሽ ነው? ደህና ነኝ፣ ምንም አልሆንኩም። ብቻ ግን አደራ የተፈጠረውን ነገር ለዛም እንዳትነግረው። እሺ ምን ድንገት ግርግዳው መጥቶ ተጋጨኝ ነው እያልሽ ያለሽው? እንደዛ ማለት ነው እንግዲህ። አሁን ሂድ ግባ እናረፍበል። ጭራሽ የጥፋተኝነት ስሜት እንዲሰማኝ አታድርግ። ለምንድን ነው የጥፋተኝነት ስሜት የሚሰማኝ? አንተን እንቅልፍ ስላሳጣሁህ ነዋ። እንግዳችን እኮ ነው ዛሬ። አንዳንዴ እንግዳ ያልሽው ሰው

ዛኪች ምን ተፈጥሮ ነው ማለት? በምን ጉዳይ እኔ ምን አውቃለሁ? ታዲያ ለምን ጠየቅሽኝ? እንዴ፣ እንዴ ነው ጠየቅሽኝ ማለት ሚስትህ እኮ ነኝ? ፍቅረኛ እና ልዩነት አለው? ለማንኛውም አታስቢ፣ ምንም የተፈጠረ ነገር ምንድን ነው? ያበሳጨ ነገር አለ እንዴ? ሰሞኑን ጥጦን እንደ ጣሊያ ሕፃን ያነጫነጫል። የሆንከው ነገር ካለ ተናገር ሰውዬ። ሲቂ ነው የሚለኝ ምን አባቱ ስላደረጉት ነው እንዲሁ ነው ሆኖ የተለየ ምን አድርጌዋለሁ ይህ በስመ አብ አስደነገጥኩኝ እኮ ይቅርታ የሆንሽውን ነገር ሳላይ መተኛት አልቻልኩ ማለት የሆንሹ ነገር አለ ስትል? አይ እንዴት እንዳመሸሽ ሳላየሽ ለማለት ፈልጊ ነው። ምን ነው ደስ አላለሽ? ኧረ፣ እንደዛ አደለም። እንዴ ምን ሆነሽ ነው ደግሞ ግንባርሽን? ምን ሆንኩኝ? እየቀለልሽ ነው። ከኔ መደበቅ የምትፈልጊው ነገር አለ? ምን ማለት? ምንም አልሆንኩኝ። እንደዛ አደለም ሳሚ እኮ እንዴት ነው ታዲያ? ምንድን ነው የዋልሽው? ንገሪኝ እስኪ። ውይ ሳሚ፣ ምንም አልሆንኩም አልኩህ እኮ። በጣም እያስጨነቀኝ ነው። በቃ አሁን መሽቷል፣ ግባ እናተኛ። ነገ ጠዋት ስራ ገቢ ነህ። እሺ። አመሰግናለሁ። ሰላም፣ ከዚህ በኋላ ሁሉን ነገር እሺ። ሊዮሴፍ ንገሪው። እኔ አላስፈልግሽም። እኔ ምንም ስለማልጠይቀው ለሳሚ ምንም ነገር አትንገረው ብለሽ ቃል ማስገባት አይጠበቅብሽ ዮሴፍ ጋር ሳውራ ሰምቶኛል ማለት ነው። እኔ ሁሉንም የተፈጠረውን ነገር ብነግረው ከአባቱ ጋር ይጣላል ብዬ እንጂ ሰላምዬ ማታ ጥሩ ተኛል? ምን ምን ነው የማይባል ነገር አልኩ እንዴ? ኧረ አንተ ምን በወጣ? ኧረ በጭራሽ። ጆሲ ምን ችግር አለው ሜሪ ዝም ብላ ስታካብር ነው። ማታ አብሮ ላመሸ ሰው የሚጠየቅ ጥያቄ መሰለኝ እኮ። ማታ አብረን ነበርን እኮ። ወይኔ ሰውየው ቤቴ ልክ እንደ መሸታ ቤት የሰው አዳር በጠዋት የሚደሰኮርበት ቤት ይሁን። አረጋሽ አባዬ፣ እሱ ማለት የፈለገው አንተ ባሰብከው መንገድ አይደለም። እንዲታወቅ እኔ ምን እያሰብኩ እንደሆነ በለው። አሁን እቺ መናጤ ምን ኖሯት ነው ወንድ ሁሉ እሷን ባየ ቁጥር ምላሱን ስጋ እንዳየ ውሻ የሚያለከልከው? ቆይ ምን አለሽ በይ፣ ህይወትሽን ቆልባላ ቆይ ምን ሆነሽ ነው? ፊትሽን ምን ፊትሽ ተጋግጧል እኮ። ስትቧቀስ ያደረጃ ሰካራ ሚስት ነው መሰል። አረ፣ ደህና ናት። ምን ሆነሽ ነው ለመሆኑ? ግድግዳው ገጭቶኝ ነው። ምን አባቷ ትገለፍጣለች። ይችላል የምታውቀው ነገር አለ እንዴ? በሱ አይደለም የሆነ ያለቃ ገብረሃና ቀልድ ዝብሉኝ ነው። አለቃ ገብረሃ እና የሆነ ባላጋራቸውን ሰው ፊት ይለክፉትና ሰውየው ማታም ሽተው ሲገቡ ጠብቆ አፈር ከደም ያበላቸዋል። እና ጠዋት ህዝብ በተሰበሰበ ቦታ ምን ነው ነው ሲባሉ ባላጋራቸውን እያዩ አህያ ረግጦኝ ነው አሉ ይባላል። ምን ትቀላብጂ ያለሽ፣ ዝም ብለሽ አትበይ። ምን ገበታው እንዴ አይታሽ? ለጨዋታ እኮ ነው። ጨዋታሽ ለዚህ ይሄ ገንጭ ሽማግሌ ደግሞ ምን አድርጎ ነው የሚለው። ይልቅ ሰላሙ አንቺ ደህና ነሽ አይደል? ከፈለግሽ ሐኪም ቤት መሄድ እንችላለን። አረ፣ ችግር የለውም ሊዮሲ። መሄድ ከፈለገሽ ደግሞ እኔ ወደ ስራ እየሄድኩ ነው፣ በዛው አደርሳታለሁ። ኖ ኖ፣ ችግር የለውም እኔ እያለሁ ለምን ስራ ትበድላለ? አረ ደህና ነኝ የት እምሄድ አያስፈልገኝም። ኖ፣ አትሳቀቂ። አንዳንድ ቦታዎችን ለማየት ስለመሄድ በዛው ነው ማደርሰሽ። አልፈለግም እኮ አለች። ምንድነው ያልበላህን ማከክ? እንዲማ ግድግዳው አላስተረፋትም። ከግድግዳ ጋር ተጋጨው እኮ ነው ያለችው። ምንድነው? ብርድ ብርድ አለኝ እያለች ይመስል እንደዚህ። ሰራተኛ እንደዚህ ማቅበጥ። ምን ነው አልጋሽ? ቂማት ያዝበት። በሆነ ነገር ተረብሾ ነው። ይልቅ ወደ ስራ እየሄድኩ ነው፣ ልሸኘህ። ችግር የለውም። ትንሽ ከነ ሰላም ጋር ተጫወቼ ይወጣል። እሺ በቃ ተጮቱ። ወይ ጉድ! መቼም ስራ ቦታ በሻንጣ ይዛህ አትሄድ ሆኖብህ ነው። ምን አባቱ አድርጊ ብሎ ነው ይሄ ሴጣን? እንደዚህ ሆነብኝ ግን ምን ሀውሪ ቀሚስ ለባሽ ባየቁጥር ሲሰኝነቱን መቆጣጠር ያቅተው እንጂ እንደዚህ አይነት ባህሪ አልነበረውም። በቀጥታ አካላዊ ጥቃት አድርሶብኝ አያውቅም። ምን አስቦ ነው? በዚህ ጉዳይማ የሜሮን እጅ አለበት። የሆነ ነገር ብላው ካልሆነ ከመሬት ተነስቶ ካልገደልኩሽ አይልም ነበር። አቤት! አንቺ እዛ ምን ይወትፍሻል? ስትጠራ ሰሚን እንዴ? ይኸው መጧደል እንዴ ስትጠሪ፣ ምንድን ነው እዛ ገብተሽ የምትቀረቀሪው? እያልኩሽ እኮ ነው። ምንም ከአዲሱ ልጅ ጋርም ደግሞ እየተልከሰከስሽ እንደሆነ በግልጽ ይታያል። እሺ፣ የምታደርጊውን ማላቅ እንዳይመስልሽ። እሰይ እንኳንም ተልከሰከስኩኝ። ምናው ሳሚ ላይ ልደርቢበት አስበሽ ነበር እንዴ? ጅ ስርዓት፣ እሺ ምን እያደረግሽ ነው? እንዴት የተደፋፈርነው? እመኝ ሰላም፣ እምትሞቺው በእኔ እጅ ላይ ነው። ጠብቅ፣ ደግሞ ምን እንደማደርግ እሸቃለሁ። ምን አላኪ ስቀይና በዛ ሁሉም ነገር እዚህ ጋር ማብቃት አለበት። የምፈልገውን መረጃ አግኝቼ ከዚህ ቤት በቶሎ መውጣት አለብኝ። ያንተው ሰላም ግርምሽዬ፣ ወይኔ ሰላም ቆይ፣ እንዲህ እስክትጫወትብኝ ድረስ እንዴት አላወቅኩኝም። ሰላም እዬ፣ እንዴት ነሽ? እንዴት ና ዮሴፍ፣ ምን ነው የተፈጠረ? ችግር አለ አለን? አረ፣ ምንም የተፈጠረ ችግር የለም። ፊትሽን እንደና አሁን ሻ አይደል? አዎ፣ ደህና ነኝ ተሽሎኛል። እስኪ ሌይነሽ። አዎ፣ ደህና ሆነሻል። አዎ፣ ደህና ነኝ ያልኩ። ለምን ትጨነቃለህ? ይህን የመሰለ ፊት የገጨ ግርግዳ ግን መፍረስ አለበት። አንቺን የገጨ ግርግዳ መፍረስ አለበት እያልኳት ነበር። ወንድም በወንድሙ ላይ ይነሳሃል አሉ። ምን ሆናል? ተክዛሃል። ወንድም ያስጨነቀ ነገር አለ እንዴ? አረ የለም ጆሴ፣ በምን እጨነቃለሁ ብለህ ነው? ይልቅ መጣሁ ልብሴን ቀይሬ። ወይንም ሰላም ቆይ፣ እንዴት ትንሽ እንኳን አልጠረጥርም? ይች ሰይጣን። እንዴት ነሽ የኔ ሰላም? ደህና ነኝ ጋሽ ግርማ። እኔ እኔ ሰላም እያልኩሽ ጋሽ ግርማ ማለት ነው። አንፌራ እና ደግሞ ገንዘቡ ዋንሶች ነው። አመሰግናለሁ ያልሽ ሜሮን፣ አንቺ ጀመርሽውን ጨዋታ እኔ ቆንጆ አድርጌ ጨርሰዋለሁ። ከዛ ከግርግዳ ጋር ስትጋጭ እኔ ታመንኩት ህመም ይገባሻል። ሁሉን ነገር ከኔ መደበቅ እንደዛ ይሻላል? ኧረ አይደለም፣ ዝም ብዬ እኮ ትንሽ እየጻፍኩኝ ነበር እኮ ሌዋ ለም። አይ እንደዛማ አይሆንም። ቆይ ግን ሰላም ምን እያደረግሽ ነው? ማለት በጣም ሌላ ሰው እየሆንሽ ነው። ሁሉንም ነገር ከኔ መደበቅ እየፈለግሽ እመኔ። ሳሚ የማይጠቅም ነገር ስለሆነ ነው። አንዳንዴ ዝም ብለው የማይነገሩ ነገሮች አሉ። ማለት እኔን የሚጎዳኝ ነገር ነው ማለት ነው? እንደዛ አይደለም እኮ። ታዲያ እንዴት ነው? በጣም የምትገርሚ ሰው ነሽ። እኔ ሊቀርብች ስሞክር እንጂ። ኤኒዌይስ እንደፈለግሽ ወይ ፈጣሪ፣ ማነው እኔን የሚረዳ? አንቺ መሰሪ ሴጣ፣ እንዴት ነው የተቀናጣሽው? ኬት ያመጣሽው ድፍረት ነው? ያደረግሽው ነገር ደርሼበታለሁ። እንዴት ነው ግን እኔ ላይ እንደዚህ አይነት ተንኮል ለመስራት የደፈርሽው? ሞች አለው ግርማ፣ አሁን ህይወትሽን የምትፈልጊ ከሆነ ለአሁን ሰላም መስለሽ የወሰድሽውን ገንዘብ አምስት ሳንቲም ሳታስቀር ይመልሽ። ሌላውን አይኔን እያየሽ ትመልሻለሽ። አሁን እስኪ ምን እንደምትኝ እናያለን አልነበሩም እንዴ ሳሚ? ሰላም፣ ሰላም። ሳሚን አላየሽውም? እኔም እኮ አሁን እነ ሳሚን ፈልጌ ስወጣ ጠዋቸው ማንም የለም መሰለኝ። እና የለም ወክ ላይ ያደረገ ወጥቶው ይሆናላ። እኔ የምልሽ ሰላምዬ፣ የአንችን ምግብ ለመብላት ብዬ ቀን ሙሉ ምንም ምግብ አልበላሁም እና የሆነ ነገር አሰር። አረ ችግር የለውም፣ ቆንጆ አጭቄ እሰራልሻለሁ እርታ ዘገየው አይደለህ? በጭራሽ። አንቺን ብቻሽን ከምትሆኚ እኔም ብቻኝ ከመሆን ብዬ ነው። እሺ፣ ተጫውት። ምን ልጫውት? ደስ ያለህን። ለምሳሌ ስለ ልጅነታችሁ ልትነግረኝ ትችላለን? ትችላለ አደል? አዎ። እስኪ ዛሚ በህፃንነቱ ምን አይነት ልጅ እንደነበር ንገረኝ። ጥሩ ልጅ ነበር። አሁንም በጣም ደስ የሚል ልጅ ነው ስ ኦፍኮርስ ታውቂያለሽ፣ ግን ሁሉ ነገር የቤት ሰራተኛ ይመስል አይገርምህም? እኔ ራሱ እኮ ስላት ነበር። አላልኩሽም? ብለሽኛል። እንደውም አንድ ኢንጂነር ከዝን አለችኝ፣ እና ሁሉ ነገሯ ሷን ነው የሚመስለው። አረማ በዷ ብትል አኳሆና ብትል በጣም ነው የሚመሳሰሉት መሪ ሰዎች ከውጭ ሲገቡ ሰላምታዊ ማቅረብ ልማድ አላቸው። ዝም ብሎ አይቀላቀሉም። አዎ ልክ ነህ። ሶሪ እሰራልሻለሁ፣ ትንሽ ብቻ። ወንድ ግን ምን ሞኝ ነው! አሁን ምንም ያልጎደለበት ደለበት ጤነኛ ሰው እንዴት ከአንዲት ጋር ጋር ለመጓተት ያስባል? አንቺ መሰሪ ሰይጣን እንዴት ነው የተቀናጣሽው? ከየት ያመጣሽው ድፍረት ነው እንዴውት ነው ግን እኔ ላይ እንደዚህ አይነት ተንኮል ለመስራት የደፈርሽው? ሞች አለው ግርማ፣ አሁን ህይወትሽን የምትፈልጊ ከሆነ ለአሁኑ ሰላም መስለሽ የወሰድሽውን ገንዘብ አምስት ሳንቲም ሳታስቀር ይመልሽ። ሌላውን አይኔ እያየሽ ስትመልሽ ይኛለሽ። ደረሰ ሁሉ አንተን የሰራሁት በጭራሽ አላረገውም። አንቺን ትቼ እየበላሁ ሰው ቢያየኝ የራሱ ምን ይለኛል? አረ በፍጹም እኔ ቅርብ ሳስ ልበለው ነው ጠግብ ያለው። አመሰግናለሁ። ሰላም ሊቡት ካላጎረስኩ በፍጹም አለ። እሺ ቢያንስ ትንሽ ቀንሰው። ሰው ትንሽ ቀ እናበል አይ ብላ ጆሲ። ጥሩ ስሜት የተሰማኝ አይደለም፣ ገብቼ ልረፍ። አሁን ምን አባቴ ነው ማደርገው? ቆይ እንዴ ሊደርስ ብቻ